ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 1 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ በሸዋ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ ጥቃት እንደተከፈተበት አሳውቀዋል። አቶ ገዱ አንዳርጋቸውና ኢንጂነር ይልቃል በስብሰባው ላይ ስላልተግባቡ ተደባደቡ በሚል በተሰራጨው መረጃ ዙሪያ ምላሽ ሰጥተዋል። የብልጽግናው አገዛዝ የጸጥታ ኃይሎች ያባበሱት ስላለው ግጭትም የምንላችኋለን። ሳውድ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ ጊዜያዊ እገዳ መጣሏ ተሰምተዋል።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 የአማራ ፋኖ በሸዋ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ ጥቃት እንደተከፈተበት አሳወቀ። የአማራ ፋኖ በሸዋ እንደ ድርጅት እንዲሁም በድርጅቱ ስር የሚገኘው አፄ ይኩኖ አምላክ ክፍለ ጦር እና ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ የወጣው ሰባት ለሰባ ክፍለ ጦር መግለጫ አውጥተዋል። የአማራ ፋኖ በሸዋ እንደ ድርጅት ባወጣው መግለጫ የአማራ ፋኖ ህዝባዊ ድርጅት በደቡብ ወሎ ዳውንት ላይ ከብልጽግና ጋር ባደረጉት ድርድርና ስምምነት መሰረት የአማራ ፋኖ አደረጃጀትን በጋራ ለመዋጋት የተስማሙበትን አክብረዋል ብለዋል። ድርጅቱ በመግለጫው ለህዝባችን የሚያሳዝን ቢሆንም ተገደን ድርጅታችንን እና ትግሉን መጠበቅ ስላለብን የአፋድ ቡድኖች ከነሹማ አብደታ ጋር በመሆን ድርጅታችን ላይ ጥቃት ፈጽመዋል። በዚህ ወረራ በርካታ ኃይል ሲደመሰስ በርካቶች እጅ ሰጥተዋል ሲልም ገልጸዋል። እኛ ላይ ለፈጸሙት ሳይሆን ታጋዩ ላይ ለወሰድነው እርምጃ የአፋህድና የአማራ ፋኖ በሸዋ ጠቅላይ ግዛት እዝ አመራሮችን ይቅር አንላቸውም ሲልም አሳስበዋል። ልዩነቶቻችን በውይይትና በንግግር ፈተን ለአማራ ህዝብ የሚጠቅመው አማራጭ ለመውሰድ ብንሞክርም እነዚህ አማራጮች የአማራ ፋኖ በሸዋ ጠቅላይ ግዛት እዝ ሳይቀበለው ቀርቷል ይላል መግለጫው። ሆኖም ጠቅላይ ግዛት እዙ ትናንት መጋቢት 30 2017 ዓ ም ከሌሊቱ 10 ሰዓት ጀምሮ ካገዛዙ ኃይል ጋር በጥምረት በአማራ ፋኖ በሸዋ ላይ ጥቃት መፈጸሙን የአማራ ፋኖ በሸዋ ጠቅሰዋል። የአማራ ፋኖ በሸዋ ጠቅላይ ግዛት እዝ መነሻውን ከሞጃና ወደራ ወረዳ በአራዳ ጎጥ በኩል ወደ በዞ ቀበሌ በአይዞሽ አሞራ ወደ ጊፍት ቀበሌ ጥቃት የፈጸመ ሲሆን ሌላኛው የአገዛዙ ኃይል ለጠቅላይ ግዛቱ በማገዝ ከደብረ ብርሃን ወደ ዘንደጉር ውጊያ በማቅናት ጦርነት ከፍተዋል። ይህንን ጥቃት የአማራ ፋኖ በሸዋ እንዳመጣጡ ያለምንም ኪሳራ በማጥቃት በመደምሰስና ግባት በማግኘት ግስጋሴውን ወደፊት አድርጓል ሲልም አክለዋል። የጠቅላይ ግዛቱ ሴራ ይህ ብቻ አይደለም ያለው ድርጅቱ ነጻ ያወጧቸውን ቀጠናዎች አገዛዙን ከመፋለም ወንድሙን ለመውጋት ጥሎ በመንቀሳቀስ ለአገዛዙ ኃይል ምቹ መደላደልን በመፍጠር አጼ ይኩኖ አምላክ ክፍለ ጦርና ሰባት ለሰባ ክፍለ ጦርን ለማገዝ እንዳይንቀሳቀሱ ከሰንበቴ ወደ አላላ ኃይል እንዲጨምርና የፍራት ግድም ወረዳን አገዛዙ እንዲቆጣጠረው አድርገዋል ብለዋል። በተጨማሪም የከሰም ክፍለ ጦር ለገዛ እንዳይንቀሳቀሱና እንዳይተባበር ለማድረግ ደብረ ብርሃን ያለውን የአገዛዙን ኃይል ጋብዘዋል ብለዋል መግለጫው። በተመሳሳይ ሰባት ለሰባ ክፍለ ጦርና የአማራ ፋኖ በሸዋ አጼ ኩኖ አምላክ ክፍለ ጦር በተመሳሳይ ጉዳይ ላይ በጋራ መግለጫ ሰጥተዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከስሩ ወጥቶ ከአማራ ፋኖ በሸዋ ፋኖዎች ጋር በመሆን አገዛዙን እየተዋጋ ያለው የሰባት ለሰባ ክፍለ ጦር ላይ ቃት ፈጽሞ አመራሮቹን እንዳገተ የክፍለ ጦሮቹ መግለጫ አሳውቀዋል። በማስገደድም የታፈኑት አመራሮች ሰባት ለሰባ ከጠቅላይ ግዛቱ አልወጣችም ብለው መግለጫ እንዲሰጡ ተደርገዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መጋቢት 30 2017 ከሌሊቱ 6 ሰዓት ጀምሮ በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ ላይ በበዞ በጭምሬ በጊፍት እና በጭራሮ ደብር ጦር አዝምቶ ወገኑን እየወጋ ይገኛል ብለዋል። ይህን አስመልክቶ ባስተላለፉት መልእክትም በተለያየ ቦታ የሚ የሚገኙ ፋኖ መዋቅሮች በሙሉ ይህንን የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን ድርጊት እንዲያወግዙ ጥሪ አቅርበዋል። አቶ ገዱ እንዳርጋቸውና ኢንጂነር ይልቃል በስብሰባ ላይ ስላልተግባቡ ተደባደቡ በሚል በተሰራጨው መረጃ ዙሪያ ምላሽ ሰጡ። መሬት ላይ ያለውን የአማራ ትግል ይረዳ ዘንድ በውጭ የሚገኙ ጉምቱ የአማራ ፖለቲከኞች ዲፕሎማሲያዊ ስራዎችንና የማስተባበር እንቅስቃሴዎችን እያደረጉ መሆኑ ይታወቃል። ከእነዚህ ውስጥ ደግሞ ኢንጂነር ይልቃልና አቶ ገዱ እንዳርጋቸው በዋናነት ይጠቀሳሉ። ሆኖም አንዳንድ ለብልጽግና ያደሩ እንዲሁም እውነትና ህሊናቸውን በሰላሳ ዶላር የሸጡ አክቲቪስቶችና የሚዲያ ሰዎች በነዚህ ፖለቲከኞች ዙሪያ አንድ የተሳሳተ መረጃ አሰራጅተዋል። ዘሐበሻ የተባለውና ለአገዛዙ ምቹ የሆኑና ያልተጨበጡ ዜናዎችን እየሰራ የሚገኘው የኢትዮብ ሚዲያ ባሰራጨው መረጃ አንድ ስብሰባ ላይ አቶ ገዱ አንዳርጋቸው ኢንጂነር ይልቃል ጌትነትን በቡጢ መጥቷቸው ሲል ዘግበዋል። ይህን መረጃ ደግሞ የብልጽግና ተከፋይና የሚዲያ ሰራዊት መሪ አክቲቪስቶች ሲያሰራጩትና ሲሳለቁበት ሮሃ ተመልክታለች። የቀድሞው የአማራ ክልል ፕሬዚዳንት እና የኢትዮጵያ ውጭ ጉዳይ ሚኒስትር የሆኑት አቶ ገዱ አንዳርጋቸው በ ዋሽንግተን ዲሲ አካባቢ በሜሪላንድ ሲልቨር ስፕሪንግ በወቅታዊ ጉዳይ ላይ የተደረገ ባለ ስብሰባ ላይ በኢንጂነር ይልቃል ላይ ቡጢ መሰንዘራቸውን በስፍራው የነበሩ ሁለት የአይን እማኝ ምንጮች ለዘሐበሻ ገለጹ። የዜና ምንጩን የብልጽግናን ዶላር ያደረገው ዳሀበሻ በየዕለቱ በአገዛዙና በጀሌዎቹ ለሚገደለውና መድረሻ ላጣው የአማራ ሕዝብ ዓለም አቀፍ ድምፅ ለመሆን እየሰሩ ባሉት ፖለቲከኞች ላይ ለመሳለቅ ሞክረዋል። ሆኖም ሮሃ ከአቶ ገዱና ከኢንጂነር ይልቃል ለማጣራት ባደረገችው ሙከራ ይህ የተባለው መረጃ ፈጽሞ ሐሰት መሆኑንና በአንጻሩ ተግባብተው በአማራ ፖለቲካ ላይ ትልቅ ለውጥ የሚያመጣ ስራ እየሰሩ መሆኑን ተናግረዋል። በርካታ ውጣ ውረዶችን ያሳለፉት እነዚህ ፖለቲከኞች በሀሳብ መሸነፍና መሸነፍን የሚረዱ ቢሆንም አሁን ላይ ግን የሀሳብ እንኳን ልዩነት እንደሌላቸው ገልጸዋል። እንደውም ከምንጊዜውም በላይ ተግባብተው በዲፕሎማሲው ላይ የሰሩ መሆኑን ነው ለሮሃ የገለጹት። የብልጽግናው አገዛዝ ዲያስፖራው ያደምጠዋል ብሎ ባሰበው ሚዲያ በኩል እንዲህ አይነት የሀሰት መረጃ ያስተላለፈውም እነ ኢንጂነር ይልቃልና እነ አቶ ገዱ እንዳርጋቸው ከፍተኛ የሆነ የዲፕሎማሲ ስራ እየሰሩ በመሆኑ ነው። ይህ የዲፕሎማሲ እንቅስቃሴያቸውም ምን ያህል አጣብቂኝ ውስጥ እንደከተተው የተረዳው ብልጽግና ስም ወደ ማጥፋት ተሸጋግሯል። ከቀናት በፊት የአሜሪካ ስቴት ዲፓርትመንት ፖለቲከኞቹን ጠርቶ ስለ ኢትዮጵያና የቀጠናው ሁኔታ አነጋግሮ እንደነበር ኢንጂነር ይልቃል መናገራቸውን መዘገባችን ይታወሳል። በዚህ ንግግር ወቅት ብልጽግና ጦረኛና ጸበኛ አገዛዝ መሆኑን፣ ሰብአዊ መብቶችን ረግጦ የያዘ መንግስት እንደሆነ፣ ለሰላማዊ እንቅስቃሴ ፍላጎት እንደሌለው፣ ኤርትራን መተንኮስ እንደሚፈልግ፣ በሱዳን ጦርነት ውስጥ እጁ እንደተዘፈቀ፣ ኢትዮጵያንና ቀጠናውን የሚያፈርስ ተግባር ውስጥ እንዳለ በፖለቲከኞቹ ተጠቅሶ በአሜሪካኖቹ በኩልም ጉዳዩ ታምኖበት ነው ነበር። ይህን ተከትሎም ማርኮ ሮቢዮ አብይ አህመድ ጋር ደውለው ከእነዚህ እንቅስቃሴያቸው እንዲቆጠቡና ስርዓት እንዲይዙ በመናገራቸው የብልጽግናው መንደር ተበሳሽቶ ቆይተዋል። በዚህም ስቴት ዲፓርትመንት ያወጣውን የሁለቱን መሪዎች የስልክ ግንኙነት አብይ በራሳቸው ገጽም ሆነ በሚዲያዎቻቸው በኩል እንዳይነገር አድርገዋል። ይህ የሆነውም የአማራው ኃይል ታማበት የነበረውን የዲፕሎማሲ እንቅስቃሴ ከፍ እያደረገ በመምጣቱ ነው። በመሆኑም የብልጽግናው አገዛዝ ይህን ከፍ እያለ የመጣውን ዲፕሎማሲያዊ እንቅስቃሴ ለማጠልሸት ከዚህ የባሰ ነገር ሊያደርግ ስለሚችል ጥንቃቄ ማድረግ እንደሚገባ ሀሳባቸውን የጠየቅናቸው አስተያየት ሰጪዎች ገልጸዋል። የአገዛዙ የጸጥታ ኃይሎች በደቡብ ኢትዮጵያ ደራሼ ወረዳ የተፈጠረውን ግጭት እያባባሱ መሆኑ ተገለጸ። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳ ኦኖታና ቀማ በሚባሉ ቀበሌያት መካከል መጋቢት 22 2017 ዓ ም ጀምሮ ተከሰተ በተባለው ግጭት እስካሁን ቁጥራቸው በውል ያልታወቁ ሰዎች ሞተዋል። የአካባቢው ነዋሪዎች ለቲክቫ ኢትዮጵያ በሰጡት ቃል ወደ ልማት ስራችሁ ተመለሱ የተባልነውን ተቀብለን ትናንት ሰኞ በማሳ ስራ ላይ የነበሩ አንድ የ18 ዓመት ታዳጊና ሌላ 3 ልጆች አባት ተገድለዋል ብለዋል። የሟች ቤተሰቦች ከዓይን እማኞች ሰማን እንዳሉት ግድያው የተፈጸመው በአካባቢው የጸጥታ ሰዎች እንደሆነ ጠቁመዋል። ቅዳሜና እሁድን ብቻ ነው ሰላም የዋል ነው ያለን አንድ የአካባቢው ነዋሪ፣ ሰኞ ገና በጠዋቱ ነበር ሁለቱ ሰዎች በገዛ ማሳቸው እጅና እግራቸው ታስሮ በጥይት ተረሽነው የተገደሉት ሲሉ ተናግረዋል። ጥቃቱ አሳዛኝና የአካባቢውን ነዋሪዎች እጅግ ያስቆጣ ተግባር ነው ያለን ሌላኛው የሃይቤና ቀበሌ ነዋሪ የጸጥታ መዋቅሩ አካባቢውን በተቆጣጠረበት ይህን ጥቃት የፈጸሙ አካላትን ለህብረተሰቡ በፍጥነት ግልጽ አለማድረጋቸው ህዝቡን አስቆጥቷል ብለዋል። በጥቃቱ ልጃቸውን ያጡ አባት ሰባት ሴት ልጆችና አንድ ወንድ ልጅ ብቻ የወለድኩ ሲሆን አንዱ ወንድ ልጄን ነው አይቼ ሳልጠግበው ገና በለጋነቱ የተነጠቅኩት ሲሉ በሀዘን ለቲክቫ ኢትዮጵያ ተናግረዋል። ጥቃቱን የአካባቢው ፖሊሶች መፈጸማቸውን ከአይንማኞች ሰምቻ ሰምቻለሁ ሲሉም አክለዋል። በወረዳው የአይቤና ቀበሌ ነዋሪ የሆኑና በደቦ የማሳ ስራ ላይ የነበሩ አስራ ሰባት የሚሆኑ ወጣቶችም ትላንት ረፋድ በተከፈተባቸው የጥይት እሩምታ በእርግገው ወደ ሌሎች ዞኖች መግባታቸውን የሚናገሩት ነዋሪዎቹ ወጣቶቹ በህይወት ስለመኖራቸው ማረጋገጫ አላገኘንም ብለዋል። ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ ጊዜያዊ እገዳ መጣሏ ተሰማ። ሳውዲ አረቢያ ለኡምራ ቢዝነስ እና ቤተሰብ ጥየቃ የሚሰጡ ቪዛዎች ኢትዮጵያን ጨምሮ ለ14 ሀገራት እንዳይሰጡ በጊዜያዊነት አግዳለች። እገዳው የሀጅ መገባደጃ እስከሆነው የሰኔ ወር አጋማሽ 2025 ድረስ የሚቆይ ነው። ውሳኔው የተሰጠው በሀጅ ጊዜ ያለውን መጨናነቅ ለመቀነስና ደህንነትን ለማረጋገጥ መሆኑ ተነግሯል። ቪዛ እስከ ሀጅ ማገባደጃ ወር ድረስ እንዳይሰጣቸው የተከለከሉት ሀገራትም የኡምራ ቪዛ ማግኘት የሚችሉት በቀጣዮቹ አምስት ቀናት ውስጥ ብቻ መሆኑ ተገልጿል። ቪዛ እንዳይሰጣቸው የተከለከሉት ሀገራትም ኢትዮጵያ አልጄሪያ፣ ባንግላዴሽ፣ ግብፅ፣ ኢንዶኔዥያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያ እና የመን ናቸው። ቪዛ እንዳይሰጥ የተከለከለባቸው ሀገራት ዜጎች በኡምራ ወይም ጉብኝት ቪዛ ወደ ሳውዲ አረቢያ ከገቡ በኋላ ያለ ፈቃድ በዛው በመቆየት ያለ ፈቃድ የሀጅ ፕሮግራም ላይ ሲሳተፉ እንደነበር የተገለጸ ሲሆን ሳውዲ ህንን መጨናነቅ ለመቀነስ ቪዛውን መከልከሏ ተዘግበዋል። በ2024 በሀጅ ወቅት በተፈጠረው መጨናነቅ እና ከፍተኛ ሙቀት 1200 ሰዎች መሞታቸው የሚታወስ ሲሆን ሳውዲ ያለ ፈቃድ ሀጅ ሲፈጽሙ የሚገኙ ሰዎችም ለአምስት ዓመታት ወደ ሳውዲ አረቢያ እንዳይገቡ እንደሚከለክሉ ተናግረዋል። የዩክሬን ኃይሎች ለሩሲያ ሲዋጉ የነበሩ ሁለት ቻይናውያንን በዶኔትስክ ግዛት በቁጥጥር ስር መዋላቸው ተነገረ። ፕሬዚዳንት ቮሎዲሚር ዘለንስኪ ማክሰኞ እለት ባስተላለፉት መልእክት በሩሲያ ጦር ውስጥ የሚዋጉ ቻይናውያን ወታደሮች ሁለት ብቻ አይደሉም ብለዋል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቢሃ እንዳሉት በዩክሬን ግዛት የሚዋጉ ቻይናውያን ወታደሮች ቻይና ለሰላም ያላትን አቋም ጥያቄ ውስጥ የሚከቱ ናቸው ብለው ኪየቭ የሚገኘው የቻይና ልዑክ ለማብራሪያ እንደተጠራ አሳውቀዋል። ዩክሬን ቻይና በጦርነቱ ለሩሲያ ድጋፍ ትሰጣለች በማለት ወቀሳ ስታቀርብ ይህ የመጀመሪያው ነው። ዩክሬን ያቀረበችውን ወቀሳ ተከትሎ እስካሁን ከሞስኮም ሆነ ከቤጂንግ ኦፊሴላዊ ምላሽ አልተሰጠም። ዜለንስኪ በኤክስ ገጻቸው በጻፉት መልእክት ቻይናውያን ወታደሮች በአገሪቱ ምስራቅ ዶኔትስክ ግዛት በቁጥጥር ስር መዋላቸውን ጠቅሰው የባንክ ካርድና ሌሎች ግላዊ ማስረጃዎች ይዘው ነበር ብለዋል። ፕሬዚዳንቱ እንዳሉት የዩክሬን ወታደሮች ከስድስት ቻይናውያን ወታደሮች ጋር ከገጠሙ በኋላ ሁለቱን መማረክ ችለዋል። ዜለንስኪ በጠለፉት ቪዲዮ ላይ ቻይናዊ ወታደሮች

ከተባሉት ግለሰቦች መካከል አንዱ በማንደሪን ቋንቋ በቅርቡ ስላደረገው ውጊያ ሲያወራ ይደመጣል። ያለን መረጃ እንደሚያሳየው በወራሪው ኃይል ውስጥ ያሉ ቻይናውያን ዜጎች ሁለት ብቻ አይደሉም ብለዋል። ፕሬዚዳንቱ ሩሲያ ከቻይናና ከሌሎች ሀገራት ጋር አውሮፓ ላይ የተካሄደ ባለው ጦርነት የምታደርገው ትስስር ፑቲን ጦርነቱን ለመቋጨት ፍላጎት እንደሌላቸው የሚያሳይ ነው ሲሉ ዘለንስኪ አክለዋል። የዩክሬኑ ፕሬዝዳንት ዩናይትድ ስቴትስ፣ አውሮፓና ሌሎች ሰላም የሚፈልጉ የዓለም ሀገራት ምላሽ እንዲሰጡ ጠይቀዋል። ሁለቱ ግለሰቦች በአሁኑ ወቅት በዩክሬን ደህንነት አገልግሎት ስራ መሆናቸውን ጠቁመው ምርመራ እየተደረገባቸው እንደሆነ አሳውቀዋል። ማክሰኞ ለጋዜጠኞች መግለጫ የሰጡት የአሜሪካ ውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ ሁኔታው የሚያሳስብ ነው ብለዋል። ቃል አቀባይዋ ቻይና ሩሲያ በዩክሬን በምታደርገው ጦርነት ቀንደኛ ተዋናይ ናት ብለው ለጦርነት የሚያገለግሉ የቴክኖሎጂ ምርቶችን ታቀርባለች ሲሉ ወቅሰዋል። የፈረንሳዩ ሌሞንድ ጋዜጣ ከዚህ በፊት እንደዘገበው ዶይን በተባለው ቻይና ውስጥ ብቻ በሚያገለግለው ማህበራዊ

ሚዲያው አማካኝነት ቢያንስ አርባ ሰዎች በሩሲያ ለመዋጋት መመዝገባቸውን አሳውቆ ነበር። የኬቭ እና የምዕራባውያን ሀገራት ባለስልጣናት ሰሜን ኮሪያ ለሩሲያ ድጋፍ እንዲሰጡ በሺዎች የሚቆጠሩ ወታደሮች ልካለች ብለው መወቀሳቸው አይዘነጋም። ዘለንስኪ በሰጡት ጋዜጣዊ መግለጫ ሰሜን ኮሪያውያን በኩርስ ግዛት ድንበር ላይ ነበር ሲዋጉ የነበሩት፣ ቻይናውያኑ ግን የዩክሬንን ግዛት ዘልቀው ነው የተዋጉት ብለዋል። ባለፈው ጥር ዩክሬን ሁለት የሰሜን ኮሪያ ወታደሮችን በቁጥጥር ስር አውያለው ማለቷ ይታወሳል ምንም እንኳን ቤጂንግ